የሙስሊም ስም ይዛችሁ የምታታልሉ፣ የምታጭበረብሩ፣ የምትሰርቁ፣ የምትዋሹ ሰዎች ኢስላምን አትወክሉም። አንደኛ ራሳችሁን ብቻ ነው የምትወክሉት። መታመን የኢማን ምልክት ነው። አሕመድ በዘገቡት ሀዲስ ነቢዩ ሰለላሁ ዓለይሂ ወሰለም የማይታመን ሰው ኢማን የለውም፣ ቃል ኪዳኑን የማይጠብቅ ሰውም እምነት የለውም ብለዋል። አሰላሙ አለይኩም ወረሕመቱላሁ ወበረካቱ። የሰው ሐቅ ከባድነትን በሚመለከት የሰውን ሐቅ መብላት ሐራም ነው። አላህ ከለገሰን ርዝቅ ውስጥ መልካም መልካሙን እንድንበላ አዞናል። ሀላል ነገር መብላት ለዱዓ ተቀባይነት ዋናው መሰረት ነው። ለመሆኑ የሐራም ገንዘብን ልጆቻችሁን ስታበሉ እሳት እያጎረሳችኋቸው እሳት እያበላችኋቸው በእሳት እያደለበችኋቸው መሆኑ ተገንዘባችኋል። አላሁም ሙስተዓን። በሐላል ነገር ላይ ላልተገነባ ዱዓ የሰማይ በር ዝግ ነው። በሐራም ገንዘብ ያደገ ሰውነትም መጨረሻው እሳት ነው።

መቶ 88 ላይ ገንዘቦቻችሁንም በመካከላችሁ ያለ አግባብ አትብሉ በማለት አስጠንቅቋል ገንዘብን ያለ አግባብ መብላት ብዙ መልክ ያለው ሲሆን በማታለል ተበድሮ ባለመመለስ ተቀብሎ በመካድ አራጣ በማበደር አራጣን በመበደር ጉቦ በመቀበል ና በመሳሰሉት ሊሆን ይችላል ነቢዩ ስለ ላሁ አለ ወሰለም በብዙ ሀዲሶቻቸው ላይ የሙስሊም ገንዘቡ ደሙም ሆነ ክብሩ እርም እንደሆነ ተናግረዋል። በነሐር ቀንም ይህ ቀን የተከበረ እንደሆነው ሁሉ የሙስሊም ደምና ገንዘብም የተከበረ ነው ብለዋል። መታመን የኢማን ምልክት ነው። አሕመድ በዘገቡት ሀዲስ ነቢዩ ሰለላሁ ዐለይሂ ወሰለም የማይታመን ሰው ኢማን የለውም፣ ቃል ኪዳኑን የማይጠብቅ ሰውም እምነት የለውም ብለዋል። ድሮ ድሮ ሱብሃነላህ እንደ ሙስሊም ታማኝ ማንም አልነበረም። አሁንስ የሙስሊምን ስም ይዞ መዋሸት፣ ማጭበርበር፣ መማል። አሁን ደግሞ በተለይ ደግሞ በንግዱ አካባቢ ያለው ተጨባጭ ያለውን ሁኔታ ይነግረናል። እጅግ የሚዋሹ በጣም እጅግ የሚምሉ እጅግ ምላሳቸውን የሚያሳምሩ ሰዎች የት ይገኛሉ ቢባል ንግድ አካባቢ ነው። እነዚህ ደግሞ ከሙስሊሙ መካከል ሙስሊሙን አይወክሉም፣ ራሳቸውን ብቻ ነው የሚወክሉት። ታማኝነት በየትኛውም ማህበረሰብ ውስጥ ትልቅ ቦታ አለው። ታማኝ የሆነ ሰውም ትልቅ ከበሬታ ይሰጠዋል። ያኔ በጃህሊያ ዘመን የመካ ካህዲያን እርስ በርስ የማይተማመኑበት ዘመን፣ ንብረታቸውንና ገንዘባቸውን ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ነበር የሚያስቀምጡት። እርሳቸውም ሳያጎድሉና ሳያጠፉ ይመልሱላቸው ነበር። በዚህም የተነሳ ሙሐመድ አልአሚን ታማኙ ሙሐመድ በማለት ይጠሯቸው ነበር። እናታችን ሰይዳ ኸዲጃ ረዲየላሁ አንሃ አንሀ ነቢዩን ሰለላሁ አለይ ወሰለም ለትዳር ያሰበችበት ትልቁ ምክንያት በንግድ ወቅት ታማኝነታቸውን በማየት ነበር። የመካው ባለመዋል አቡ ሱፊያን ገና ሳይሰልም የሩሙ ንጉሥ ሂራቄል ዘንድ ቀርቦ ስለ ነቢዩን ታማኝነት እየመረረውም ቢሆን መስክሯል። አቤት እኛ እኮ የነቢዩ እመት ነን አለህ ሰላቱ ሰላም። ለምን እንዋሻለን? ለምን እንክዳለን? ለምን እስከ ሀዲ እንሆናለን? ለምን እሴ ሰው ሀቅ እንበላለን? አቤት ዛሬ መካካድ መብዛቱ። ስራ ቢታሰብ አብረውት ሊሰሩ ያሰቡት ሰው ሁኔታ ያስፈራል። ይክደኝ ይሁን፣ ይበላኝ ይሁን፣ ያታለኝ ይሁን የሚለው ጥያቄ በብዙዎች አእምሮ ውስጥ ይመላለሳል። ብዙዎች በገንዘብ ምክንያት አኪራቸውን አጡ። አንዱ የሰውን ላብ ሽምጥጥ አድርጎ ይክዳል። ሌላው አላየሁም አልሰማሁም ይላል። ሌላው ያጎድላል። ሌላው ያምታታል። የሰውን ንብረት ያለ ዩኒታ ኮፒ አድርጎ አስመስሎ ይሸጣል። ሸፍጥ፣ ሴራ፣ ውሸት፣ ለዱንያ ስስት፣ አዑዝ ቢላህ በመብዛቱ የሰው ሀቅ እዚህም እዚያም በግድየለሽነት ይበላል። ክህደት ያለ ጥርጥር የሙናቅ ባህሪ ነው። ነቢዩ ሰለላሁ አለይሂ ወሰለም እንደተናገሩት ከሙናፊቅ ምልክቶች መካከል አንዱ ሲታመን መክዳቱ ነው ብለዋል። እና እናንተ ወገኖቼ እህቶቼ፣ እናንተ ሙናፊቆች ናችሁ፣ የሰውን ገንዘብ የምትበሉ፣ የሰውን ሀቅ የምትክዱ። የሙናፊቅ ምልክቶቹ ሲታመን መክዳቱ ነው። እና የሰውን ሀቅ መልሱ። የሰውን ሀቅ የሚበላ ከሀዲ ነው። ከሀዲ ደግሞ ነገ በቅያማ ቀን በአደባባይ በህዝብ ፊት መዋረዱ እርግጥ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉትም ሁሉም ከሀዲ የቅያማ ቀን የሚታወቅበት ባንዲራ አለ። አዑዙ ቢላህ፣ አላሁመ ነጅና። ነገ ብዙ ጥያቄ አለ። ከትላልቅ ጥያቄዎች መካከል አንዱ ገንዘብህን ከየት መጣኸው? ምን አይነ ለከሃዛ የሚል ነው። ስለዚህ የገንዘባችንን ምንጭ ካሁኑ እንወቅ። በብድርም ይሁን በሌላ መልክ ለመመለስም አስቦ ከሰው ገንዘብ የወሰደን ሰው በመመለሱ አላህ ሱብሓነሁ ወተዓላ ያግዘዋል። ላለመመለስ አስቦ የተበደረውን ደግሞ አላህ ሱብሓነሁ ወተዓላ ያጠፋዋል። ሙስሊም ማለት በምላሱም ሆነ በእጁ ከሙስሊሞች የታቀበ ነው። ድሀ ማለት የቅያማ ቀን ድሀ የሆነ ሰው ነው። ብዙ መልካም ነገሮች በመዝገቡ ላይ ቢኖሩትም በምድር ላይ ያለ ሰዎችን በመበደሉና ሀቃቸውን በመውሰዱ ምክንያት ከሱ መልካም ነገር ተወስዶ ለተበዳዮቹ ይሰጣል። የእርሱ መልካም ስራ ያለቀ እንደሆነም ከነርሱ መጥፎ ስራ ተወስዶ በሱ ላይ ይጫናል። በዚህም የተነሳ ከመልካም ስራ ባዶ ሆኖ ጀሀነም ይወርዳል። አላህ ይጠብቀን። እናም ከሰው ሀቅ ራሳችንን እንጠብቅ። የሰውን ሀቅ መልሱ። የሰው ሀቅ አትፈልጉ። የራሳችሁን አላህ እንዲሰጣችሁ፣ የራሳችንን አላህ ይስጠን። ሰላሙ አለይኩም ወራህመቱላህ ወበረካቱ። ሼርና ላይክ እያደረጋችሁ ለሌሎችም አዳርሱ። ለምንድን ነው ግን ማታበረታቱኝ? እህት ወንድሞቼ አበረታቱኝ። እንመጣለሁ። ሰላሙ አለይኩም ወራህመቱላህ ወበረካቱ።